ሜዳ ውስጥ ሚሆን ከሜዳ ውጪ ብዙ ልብ ሰባሪ አጋጣሚዎችን ተጋፍጧል። ግን ደግሞ አንድም ቀን ተስፋ ሳይቆርጥ የዓለም ቁንጮ እግር ኳስ ተጫዋቾች ተርታ መሰለፍ የቻለ ሰው ነው። ከምዕራብ አፍሪካዊቱ አገር ሀገር ሴኔጋል የተገኘው ሳዲዮ ማኔ በአንድ ወቅት ረሃብ ትልቁ ፈተናው ነበር። አሁን ደግሞ የናጠጠ ሚሊዮኔር ሆኗል። በእግር ኳሱም ከሀገሩ ሴኔጋል ጋር የአፍሪካ ዋንጫን አሸንፏል። በአውሮፓ ታላላቅ ክለቦችም ደማቅ ታሪክ ጽፏል። በሴኔጋል ባምባላ የሚገኙ ደሀ ወገኖችንም አልረሳም። ትምህርት ቤትና ጤና ጣቢያ እየገነባ አለውላችሁ ብሏቸዋል። ሰላም ጤና ይስጥልኝ፣ ውዴ ቻናላችን ቤተሰቦች ለዛሬ ሳዲዮ ማኔና አስደናቂ ታሪኩን ወደ እናንተ ልናደርስ ወደናል። እንደተለመደው እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩም በአክብሮት እንጋብዛለን። ግሩ ኮከብ ሳዲዮ ማኔ እንደ አውሮፓውያኑ የዘመን ቀመር በ1992 በሴኔጋል ገጠራማ መንደር ባምባሊን የተወለደው ገና እግሮቹ መራመድ እንደጀመሩ ኳስ ማንሸራሸር በእጅጉ የሚያስደስተው ሰው እንደነበር ይነገራል። ገና በለጋ ዕድሜው እግር ኳስ መዝናኛው ብቻ ሳይሆን ካስከፊው ድህነት ማምለጫው እንደሆነ ተስፋ ያደርግበት ነበር። ከሱ በፊት ብዙ አፍሪካውያን ድህነትን በኳስ ድል ሲነሱ ታይቷልና እሱም የነሱን ፈለግ ለመከተል ነው ዓላማ የነበረው። ቤተሰቦቹ በተለይም አባቱ ግን ፈጽሞ አይፈልጉም። በተለይ አባቱ ልጃቸው ማኔ መምህር ሆኖ እንዲያኮራቸው ነበር ምኞታቸው። እግር ኳስ ጊዜ ማጥፊያ ነው፣ አርፈ ተማር ተብሎ ተመክሯል። ተገርፏል። ብዙ ዋጋም ከፍሏል። እሱ ግን ገና ያኔ ላገኘው ሁሉ አንድ ቀን የዓለም ኮከብ እንደሚሆን በልበ ሙሉነት ይናገር ነበር። እንዲህ ስል ሁሉም ይስቁ ነበር የሚለው ማኔ ያኔም ቢሆን የሚስቁት ተሰጦ ስላልነበረኝ ሳይሆን ከባምባሊ ገጠራማ መንደር እንዴት የዓለም ኮከብ መሆን ይቻላል ብሎ የሚያምን ባለመኖሩ ነበር ሲልም ያንን ክፉ ጊዜ አሳውሷል። እሱ ብቻ ለሚያምንበት ህልሙ ሲታትር የኖረው ሳዲዮ ማኔ ልክ አስር ዓመት ሲሞላው ደግሞ በህልሙ እንዲገፋበት የሚገፋፋው ምክንያት አገኘ። በዚህ ዓመት ሀገሩ ሴኔጋል ለመጀመሪያ ጊዜ ባለም ዋንጫ መሳተፍ ቻለች። የሀገሩ ልጆች ባለም ዋንጫ የመጀመሪያ ጫወታቸው ኃያሏ ፈረንሳይን ሲያሸንፉም በደስታ አምባ እየታጠበ ተመለከተ። ያ መድረክ እንደሚገባው በውስጡ በማመን እሱም አንድ ቀን የሀገሩን መለያ በታላቁ ዓለም ዋንጫ ለብሶ ለመታየት ቆርጦ ተነሳ። በ ሺህ በተደረገው የዓለም ዋንጫ ሴኔጋል እስከ ሩብ ፍጻሜው ስትጓዝ ማኔም ቀጣዩ የምዕራባዊቱ ሀገር ኮከብ ለመሆን መታተሩን ተያያዘው። በሌላ በኩል ደግሞ ቤተሰቦቹ በፍጹም እግር ኳስ መጫወት እያለ ጊዜ የሚያጠፋው ነገር አልተዋጠላቸውም። ማኔ ደግሞ ብቸኛው ህልሙ ይሄው ነበርና፣ ህልሙን ተከትሎ በ15 ዓመቱ ለማንም የቤተሰብ አባል ሳይናገር ከቤተሰቡ ተለይቶ ወደ ሌላ ከተማ ሄደ። ከጓደኛው በተበደራት ትንሽ ገንዘብ የአውቶቢስ ስኬት ቆርጦ ከባምቢሌ ወደ ሴኔጋል ዋና ከተማ ዳካር አቀና። በዳካር የሚገኝ ዕውቅ የእግር ኳስ አካዳሚም ሄዶ ሞክሩኝ አላቸው። የአካዳሚው አሰልጣኝ ጠማማ ጫማውንና የተቀደደ ቁምጣውን አይተው በሞራሉ ላይ እንደተረማመዱበትም ማኔ አይዘነጋውም። አሰልጣኙ እያንገራገሩን ቢሆን የሰጡትን እድል በሚገባ በመጠቀም ሀሳባቸውንም በማስቀየር ቡድናቸው ውስጥ እንዲቀላቅሉት ማድረግ ችሏል። ይህ እግር ኳስ አካዳሚ ጀኔሬሽን ፉት የሚል ስያም ያለው ሲሆን ማኔም ከቡድኑ አባላቱ ጋር የሴኔጋላውያንን የነገ ኮከባቸው ለመሆን ሌተቀን መስራት ጀመረ። በዚህ አካዳሚ ለሁለት ዓመታት ከሰለጠነ በኋላ ወደ ሴኔጋል ያቀኑ የፈረንሳይ መልማዮች ቀልብ ውስጥ በመግባቱ የፈረንሳዩ ሜትሴ እግር ኳስ ክለብ በቋሚነት አስፈርሞት ከባምባሊ ገጠራማ መንደር የተገኘው ህልመኛ ወደ ፈረንሳይ አቀና። በፈረንጆቹ 2012 ደግሞ ለሜትስ የመጀመሪያ ጨዋታውን አደረገ። በባምባሌ የተገኙ ዘመድ ቤተሰቦቹም በትንሽዬ ቴሌቪዥን ሰብሰብ ብለው ተመለከቱት። ልጃቸው በመሆኑ ኮሩበት። ሀገሩ የመጀመሪያ የዓለም ዋንጫ ተሳትፏን ስታደርግ ከተመለከተበት ጊዜ ከአስር ዓመታት በኋላ በለንደን ኦሎምፒክ ሀገሩን እንዲወክልም ጥሪ ደረሰው። በኦሎምፒኩ እጅግ አስደናቂ ብቃቱን ያሳየው ማኔ ከሬድቡል ሳልስበርግ የእናስፈርም ጥያቄ ቀረበለት። በሬድቡል በነበረው የሁለት ዓመታት ቆይታም 63 ጨዋታዎችን አድርጎ 31 ጎሎችን አስቆጠረ። ውጤታማነቱን በሚገባ በማሳየቱ የዓለማችን ትልቁ ሊግ በሚባለው የእንግሊዝ ፕሪምየር ሊግ ለሚጫወተው ሳውዛምፕተን ፊርማውን እንዲያኖር ተጠየቀ። ከባምባሊ ገጠራማ መንደር የተገኘው እንቁ 11 ሚሊዮን የዝውውሩ ዋጋ ተከፍሎበት በ2014 ሳውዛምፕተን የተባለውን የእንግሊዝ ፕሪሚየር ሊግ ተሳታፊ ክለብም ተቀላቀለ። በሳውዛምፕተን ቆይታው በተለይም 3 ደቂቃ ባልሞላ ጊዜ ውስጥ 3 ግቦችን አስቆጥሮ ታሪክ የሰራበት አጋጣሚ እስካሁን በማንም ያልተደፈረ ክብረ ወሰን ሆኖ ተቀምጦለታል። ከሳውዛምፕተን ውጤታማ ጊዜ በኋላ ደግሞ የእንግሊዙ ሃያልና ባለብዙ ታሪኩ ሊቨርፑል 34 ሚሊዮን ፓውንድ ከፍሎ ማኔን የ5 ዓመት ውል አስፈረመው። የይ ዝውውር ገንዘብ ከባምባሊ መንደር የበቀለው ጥሩ ኮከብ የአፍሪካ ውዱ ተጫዋች አሰኝቶትም ነበር። በሊቨርፑል ቆይታውም በተለይ ከሌላኛው የአፍሪካ ልጅ ግብፃዊ መሐመድ ሳላ ጋር የነበራቸው ጥምረት አስደናቂ ነበር። ማኔ በቀዮቹ መለያ በፕሪምየር ሊጉ ብቻ 112 ጎሎችን አስቆጥሯል። ግዙፉን የአውሮፓ ዋንጫ በማሸነፍም እንዲሁ ሌላ ታሪክ መስራት የቻለ ታላቅ ተጫዋች ነው። የሁልጊዜም ምልሙ የአገሩን መለያ ለብሶ ታሪክ መስራት ነበርና ይህንንም ማድረግ ችሏል። ሴኔጋል በቀድሞ ኮከቧ አሊዮ ሲሴ በአሰልጣኝነት እየተመራች የ2021ዱን የአፍሪካ ዋንጫ ስታሸንፍ የፊት መስመሩ ኮከብና የቡድኑ አምበል ደግሞ ሳዲዮ ማኔ ነበር። ጥቁር እንቁ ሳዲዮ ማኔ ሁነኛ ግብ አስቆጣሪና ኮከብ የዓለማችን እግር ኳስ ተጫዋች ብቻም አይደለም። ከዛም ባለፈ የገዘፈ መልካም ስብናን የታደለ ትላንቱን የማይረሳ ወገኖቹን በመርዳት አብስቶ የሚደሰት አስገራሚ ስብና ያለው ሰው ነው። እስካሁን ደግሞ ለሀገሩ ሴኔጋል፣ በተለይም ለትውልድ መንደሩ ባምባሌ ያደረገውን በጥቂቱ እንንገራችሁ። አሁን ለሳውዲ አረቢያው እግር ኳስ ቡድን አልናስር ከክርስቲያኖ ሮናልዶ ጎን ተሰልፎ የሚጫወተው ሳዲዮ ማኔ የዓለማችን ከበርቴ ተጫዋቾች መካከል አንደኛው ነው። አሁን በሚጫወትበት አልናስር በሳምንት 220 ሺህ በዓመት ደግሞ ከ33 ሚሊዮን ዶላር በላይ ያፍሳል። የዛሬው ሚሊዮነር እንዴት ሆኖ እንዳደገ ስለሚያውቅ ቤተሰቡን ብሎም የመንደሩን ሰዎች ሁሉ እየረዳ ነው። ከእግር ኳስ ተጫዋቾች በቸርነቱ ተወዳዳሪ የለውም ይባልለታል። ሳዲዮ ማኔ መንደሩን መደገፍ ገና ጠቀም ያለ ገንዘብ ማግኘት ከጀመር ወዲህ የሚያደርገው ተግባር ቢሆንም ከመጨረሻ በርክቶ ብንጀምር በቅርቡ ለበቀለባት ባምባሌ ደረጃውን የጠበቀ አነስተኛ ስቴዲየም ገንብቷል። እሱ በአቧራ ሜዳ ተጫውቶ እዚህ ቢደርስም፣ ቀጣዩ ትውልድ ደግሞ በተሻለ መንገድ እንዲያድግና ተሰጥኦውን እንዲያሳድግ አርቴፊሻል ሳር የተነጠፈበት ሜዳ ገንብቶላቸዋል። ከዚህ በፊት ደግሞ በ2019 ለዚቹ የትውልድ መንደሩ ትምህርት ቤት ገንብቶላታል። ውድ ልጇ ይህንን ትምህርት ቤት ለመገንባትና ለባምባሊ ታዳጊዎች ተስፋን ለመፈንጠቅ 250000 ዶላር ማውጣቱን መረጃዎች ያሳያሉ። ይህም ብቻ አይደለም፤ እጅግ ዘመናዊ ሆስፒታል ገንብቶ ለውድ ወገኖቹ ተገልገሉበት፣ እኔንም መርቁኝ ብሎ አስረክቧቸዋል። ይህ ዘመናዊ ሆስፒታል ከባምባሊም አልፎ በዙሪያው ለሚገኙ ሌሎች 34 አጎራባች መንደሮችም እያገለገለ ይገኛል። በነገራችን ላይ ሳዲዮ ማኔ አባቱን ያጣው ገና የ7 ዓመት ታዳጊ እያለ። በቀላሉ መታከም በሚችል የሆድ ሕመም እንደነበር ይናገራል። በወቅቱ በባምባሊ የተሻለ ሕክምና ባለመኖሩና አባቱም ወደ ሴኔጋል ታላላቅ ከተሞች ሄዶ ለመታከም አቅሙ ስላልነበራቸው ሕይወታቸው ሊያልፍ ችሏል። ማኔ ለአባቱ መድረስ ባይችል እንኳን አሁን ላይ ለበርካታ ህሙማን ፈውስን የሚሰጥ ሆስፒታል በትውልድ መንደሩ ገንብቶ ለመንደሩ ሰዎች እፎይታን ሰጥቷቸዋል። ሳዲዮ ማኔ ለባምባሌ ከዚህም በላይ ነው። በዚሽ መንደር የመጀመሪያ የነዳጅ ማዲያ እንዲሁም የፖስታ አገልግሎት የተከፈተው በሱ እርዳታ ነው። ለመንደሩ ነዋሪዎች የአራተኛው ትውልድ ኔትወርክ ወይንም ፎርጅ እንዲጠቀሙ ያደረጋቸው ከተቀሩ አለመም ጋር በበይነመረብ ያገናኛቸው እሱ ነው። ለባምባሊ ሃይስኩል ተማሪዎች በጋራ የሚገለገሉባቸው ኮምፒውተሮችን ገሱ አስረክቧቸዋል። በትምህርታቸው ጥሩ ውጤት ለሚያመጡ ተማሪዎች ደግሞ በየጊዜው 400 ዶላር ሽልማት ያበረክትላቸዋል። ሳኔ በተወለደበት መንደር የሚኖሩ የድሮ ጎረቤቶችንም በሴኔጋል ዝቅተኛ የክፍያ ጣሪያ የሆነውን ሰባ ዩሮ ለ2000 ጎረቤቶቹ በየወሩ ሲያቋርጥ ይልክላቸዋል። እነሱም በጎደላቸው ይሞሉበታል። ታዲያ ከዚህ የሚልቅ መልካምነት ኮዴት ይገኛል? ውዴ ቻናላችን ቤተሰቦች ሳዲዮ ማኔና አስደናቂ ታሪኩን እያስቃኘናችሁ በምንገኝበት ዝግጅታችን በመጀመሪያ የሜዳ በርክቶቹን ከዛም ወደር የሌለው ለጋስነቱን ተመለከተ። እስካሁን ደግሞ ከልግስና የተረፈውን ገንዘብ እንዴት ያውለዋል የሚለውን የግል ህይወቱን እንመልከት። ተጫዋቹ የሚያገኘውን ረብጣ ሚሊዮን ዶላር በዋናነት የሚያውለው ቅንጡ ቤቶችን ለመግዛት ነው። ቀዳሚ የሚያደርገው ደግሞ ለሱ ከምንም በላይ በሆነችው የተወለደባት ባምባሌ መንደር ሲሆን በዚች አነስተኛ መንደር ሳዲዮ ማኔ የከተማዋ ድምቀት የሆነ ግዙፍ ቤት ሰርቷል። በባምባል የሚገኙ ቤተሰቦቹ ሰብሰብ ብለው የሚኖሩት እሱም እረፍት በሆነ ሰዓት ወደ ሴኔጋል ሲጓዝ የሚቆየውም በዚሁ ቤት ነው። በእንግሊዝ ሊቨርፑል በሚጫወትበት ወቅት ደግሞ በዛው በሊቨርፑል ከተማ ውስጥ እጅግ ዘመናዊ ቪላ ገሶ እንደነበር መረጃዎች ወጥተዋል። ይህ ቤት 2 ሚሊዮን ዶላር የወጣበት ሲሆን ከእግር ኳስ ሜዳ እስከ ጠረጴዛ ቴኒስ መጫወቻ ሁሉንም የሚያሟላ ቅንጡ ቪላ ነው። ሳዲዮ ማኔ ከዚህ በተጨማሪ በስ ስፔን ማዮርካም እንዲሁ ሌላ ቅንጡ ፊላ ባለቤትም ነው። በባዶ እግሩ የባምባሊን አቧራማ መንገዶች እያቆራረጠ ያደገው ሳዲዮ ማኔ ድህነትን በጥረቱ ከረታው በኋላ ከውድ ቤቶቹ በተጨማሪ ማራኪ መኪኖችንም መግዛት ችሏል። ማኔ ከዚህ በፊት በእንግሊዝ ጎዳናው ሲያሽከረክራቸው ከነበሩት ማራኪ መኪኖቹ መካከልም አንደኛው ሬንጅ ሮቨር ፎግ ይጠቀሳል። በእንግሊዙ መኪና አምራች ላንድ ሮቨር የተመረተው ይህ ቅንጡ መኪና በምቾታቸው ወደር አልባ ከሚባሉ ተርታ ነው። ማኔ ይህንን ቅንጡ መኪና 550 ዶላር አውጥቶ እንደገዛ ተነግሯል። ማኔ አውዲ ኪዩ7 ይዞ ሲምነሸነሽም እንዲሁ ታይቷል። እቺውም መኪና ደግሞ በኢንጂን ጥንካሬዋ ትታወቃለች። ዋጓም ወደ 65 ሺህ ዶላር ገደማ ይገምታል። በአንድ ወቅት የጀርመን ቡንደስሊጋ ተሳታፊ ለሆነው ባየር ሙኒክ ሲፈርም ደግሞ ባለቀይ ቀለም አውዴ ኤርተን ሲያሽከረክር ነበር። ባለግርማ ሞገሷ መኪናን ለመግዛት ማኔ 70 ሺ ዶላር ሳይወጣ እንዳልቀረም ይገመታል። ተጫዋቹ 150 ማይል በሰዓት የሚበረው ግዙፍ መርቸዲስ ኤኤምጂ መኪናንም የገዛ ሲሆን የዚህ መኪና ዋጋም 180 ዶላር ይጠጋል። ሳዲዮ ማኔ በቅንጡነቱ የምትታወቀውን ቤንት ላይ ኮንቲነንታል ጂቲ መኪናን ይዞ በእንግሊዝ ጎዳናዎች ሲሽከረከር በፓፓራዚዎች የካሜራ ሌንሱ ውስጥ ገብቷል። እቺ ቅንጡ መኪናም ከ200 ዶላር በታች የምትገኝ አይደለችም። ሰባት እህትና ወንድሞች ያሉትና ከሰፊ ቤተሰብ የተገኘው ሳዲዮ ማኔ ባለፈው ዓመት ደግሞ ከዛው ከሴኔጋል የ19 ዓመት ፍቅረኛው ከነበረችው አይሻ ታምባ ጋር ትዳር መስርቶ አሁን ላይ ከባለቤቱ ጋር በሳውዲ አረቢያ እየኖረ ለአልናስር እየተጫወተ ይገኛል። ውዴ ቻናላችን ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። በቀጣይ በቻናላችን ቢቀርብልን አሊያም ብናውቃቸው የምትሉትን ጥቆማ በኮሜንት ማስቀመጫው ላይ እንድጠቆሙን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህን ቻናል ለሌሎች እንዲደርስ እንድታደርጉልን በአክብሮት እየጠየቅን ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግና የዶሏን ምልክት በመጫን ቤተሰብነታችሁን አጠናክሮ የሚለው የአክብሮት ግብዣችን ነው። ሰናይ ጊዜ።